በአካባቢ ጥበቃና በመሬት ልኬት ዙሪያ የሚሰራው የካልም ፕሮጀክት በካልም ዙሪያ ተሳትፎ ለሚሰሩ ወረዳዎች በሂሳብ አሰራርና በግዢ አፈጻጸም ዙሪያ በተሰጠ ስልጠና ሰልጣኞች የነበራቸውን እውቀት ከፍ የሚያደርግ ነው ያሉት የፕሮጀክቱ አስተባባሪ አቶ ብርሃኑ እሸቱ ከዚህ ቀደም የሚሰጡትን አገልግሎት የሚያሻሽል ነው ብለዋል። በነዚህ በሰላሳ አንዱም ወረዳዎች ውስጥ ሰፋ ያሉ ስራዎች ነው የሚሰሩት በዚህ ፕሮግራም። ስለዚህ የዛሬው ስልጠና እንግዲህ እነዚህ በካልም ተሳትፎ ስራ የሚሰሩ ወረዳዎች በሂሳብ አሰራር ላይ፣ በግዥ አፈጻጸም ላይ፣ በኦዲት ላይ አጠቃላይ እንግዲህ የተሻለ ግንዛቤ እንዲያገኙ እንግዲህ ግንዛቤ ለመጨመር ነው እንግዲህ ስልጠና የተዘጋጀው እና በዚህ ስልጠና በቂ ግንዛቤ ጨብጠው ከዚህ ፊት በሚሰጡት አገልግሎት ላይ የተሻለ አገልግሎት ይሰጣሉ ብለን ተስፋ እናደርጋለን በገጠሩ ማህበረሰብ ላይ ከፍተኛ ጠቀሜታ የሚሰጥ ነው ያሉት የሲዳማ ክልል ፋይናንስ ቢሮ ኃላፊ አቶ ሀይሌ ሀርሲሶ ስልጠናው የሀገርን ሀብት በአግባቡ መጠቀም የሚያስችል ነው ብለዋል በምን አግባብ ሄዳል የሚለው ነገር በተገቢው ማየት ነው እኛ ያለው ስልጠና በፋይናንሻል አሰራር ስርአቱ ምን ያህል ሀብት መጣ ምን ያህል ተጠቀመ ምን አይል ውጤታማ ይሆናል የሚለው ጭምር ወረዳዎችን ስልጠና እየሰጠን ነው። አፈጻጽሙን እየገመገምን ነው። ቀጣይ የ2018 በጀት አመት በተሻለ ሁኔታ እንዲፈጸም ያሉ አፈጻጽሞች ላይ ክፍተቱን በሚሸፍን ሁኔታ እንዲሄዱ በአግባቡ እንዲያቅዱ ይሄ አሁን የአንደኛው ፕሮግራም የከፈት ነው። በ2017 ቢሮው የተለያዩ የሪፎርም ስራዎችን መስራቱን የገለጹት የቢሮ ኃላፊ በህግ ማዕቀፍ ደንቦችን በማውጣት በ2018 ወደ ስራ እንደሚገባ ገልጸዋል። እዚህ በፊት በደቡብ ክልል ስንጠቀም የነበረው አዋጅ፣ ደንብ፣ መመሪያዎችን ወደ እኛ ክልል ተጨባጭ አድርገን የፌዴራሉን አላይመንት ይዞ ክልሉን አሁን ያለበት ደረጃ እድገቱን ተጨባጭ አድርገን ቴክኖሎጂ በተለይ የደረሰበት ደረጃ በሚያግዝ ሁኔታ አዋጆች፣ ደንቦችና መመሪያዎችን ሰርተናል። በተለይ ሁለት ቁልፍ አዋጅ አለ እንደኛ ቢሮ። አንደኛው የአስተዳደር ፋይናንስ አዋጅ ነው። ሁለተኛው የግዢና ንብረት አስተዳደር አዋጅ ነው። ከነዚህ የአስተዳደር ፋይናንስ አዋጁ ተከትሎ ደንብ አለ። ሌሎች ሰባት መመሪያዎች አሉ። ከእነዚህ አዋጆቹን ተከትሎ የወጡ በእነዚህ ሰባት መመሪያዎች ሁለት አዋጆችና አንድ ደንብ ላይ ነው ዛሬ ስልጠና እየሰጠናል ነው። በወጣው አዋጅ ዙሪያም የግንዛቤ ማስጨበጫ ያገኙት ተሳታፊዎች በህግ አግባብ ስራን መስራት ለማህበረሰቡና ለሀገርም ጠቃሚ ነው ብለዋል። ይህን ስልጠና ከወሰድን በኋላ በተሰጠን አዋጅ በጸደቀው አዋጅ መነሻ ህጉና ደንቡን ተከትልን መስራት ያስፈልጋል። እያንዳንዶቻችን ተጠያቂነቱን እንዳይመጣ መንግስት ያስቀምጠውን አዋጅ ህጉ እንዳይጣስ ህጋችን ህጉን ደግሞ ተግባራዊ የማድረግ ስልጣን ከኛ ነው የሚጠበቀው እኛ ድሮ እየሰራን ባለንበት ተጨማሪ የተሻሻሉ ህጎች አሉ፣ አዋጆች አሉ። እንደ ክልላችንም ይህን ደግሞ ተግባራዊ ስናደርግ የህብረተሰቦቻችንን ተጠቃሚነት የምናረጋግጥበት ከመሆኑም ባሻገር እኛም የተቀመጠውን ህጉና ደንቡን ተከትለን ሰርተን የተገልጋዮቻችን እርካታ የምናሳድግበት፣ ህጉና አሰራሩን ተከትለን የምንሰራበት፣ መንግስት ደግሞ ያስቀመጠውን ግቡን የምናሳካበትም ስለሚሆን ሰልጣኞቹ የሚጠበቀው ፈያዳ እንትኑ ውጤቱ በጣም ከፍተኛ ነው ብዬ ነው የሚያስበው።